የተወዛዋዥ አብዮት ባለቤት አርቲስት ንግስት የወለደችበት በርካቶችንም እያነጋገረ ነው። በተለይ በዓለም ክፍልም እንደዚህ አይነት ጥቂት አጋጣሚዎች ከሚባሉት እጅግ አስገራሚ አጋጣሚም ነው። በጣም በተለይ የልደት ቀን ወይም እሷ በትውልድ ቀኗ ልጅ ማግኘት እጅግ የሚያስገርም በጣም ጠባብ ደለው እንደዚህ አይነት ነገር ግን በጣም እንደሚገርም ጨምርም ነው። በተወለደችበት በልደት ቀኗ ነው እሷም ልጅ ያገኘችው በርካቶችንም እያነጋገረ ያለው እንግዲህ ከዚህ በፊትም በዚሁ ሚዲያ ይዘናላችሁ መምጣታችን የምታወስ ነው ተወዛዋዥ አብዮት ኢትዮጵያ ውስጥ አሉ ከተባሉት ተወዛዋዦች መካከል አንዱ ነው ባለቤቱ አርቲስት ንግስት መውለዷ ወይም በሰላም መገላገሏ የልጅ ቤተሰብ ወይም የልጅ ወላጅ መሆናቸውን አረጋግጧል ማለት ነው ያው በጣም በሚገርም ሁኔታ በትውልድ ወይም በልደት ቀኗ በጣም የሚገርመው እሷ መውለዷ በርካቶችን እያነጋገረ በርካታ ኢትዮጵያኖችን መልካም ምኞታቸውን ለእሷ እየገለጹላት እንደሚገኙ ጭምርሞ እየወጡት መረጃዎች የሚያሳዩት ። ሚኪ ነኝ ከሚኪታ ቦረንፎን ቻናል ሰብስክራይብ በማድረግ ቤተሰብ ነው። ሰላም ቆዩልኝ።